የአማራ ክልል የአሻጋሪ እድገትና ዘላቂ ልማት እቅድ የክልሉን ጸጋዎች በለየ መልኩ ከዛሬ አልፎ ቀጣዩን ትውልድ ወደ ተሻለ ከፍታ እንዲደርስ ታልሞ የተዘጋጀ ነው ሲሉ የአማራ ክልል ምክትል እርሰ መስተዳድር ዶክተር አብዱ ሑሴን ተናገሩ። እቅዱን ለመተግበር በቂ ዝግጅት መደረጉን የገለጹት ምክትል እርሰ መስተዳድሩ ለውጤታማነቱ ሁሉም ታሪካዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። አብዮት ከፋለ ከምክትል እርሰ መስተዳድሩ ጋር ያደረገውን ቆይታ ተከታትለን እንመለስ። ዶክተር ለቃለመጠይቁ መጠይቁ ስለተባበሩን በቅድሚያ ከልብ አመሰግናለሁ። አመሰግናለሁ። መልካም። እስኪ እንግዲህ ከሰሞኑ የአማራ ክልል ከፍተኛ አመራሮች በአሻጋሪ እድገትና ዘላቂ የልማት እቅድ ላይ የግንዛቤ ፈጠራ ስልጠና እየተሰጠ ነው፣ እና ይህ እቅድ እስኪ ከሌሎች በምን ይለያል? ከዚህ በፊት ከሚታቀዱት በጥልቀቱ፣ በይዘቱ በምን ይለያል? ባህሪው ምንድን ነው የሚለውን እንነሳ። መልካም። የዚህ የአሻጋሪ እና የቁጭት እቅድ በዋናነት የክልሉን ለዘመናት የዘለቁ የደህንነት አዝሪቶችና የግጭት አዝሪት ችግሮችን ትርጉም ባለው ደረጃ በመፍታት የክልሉን ኢኮኖሚና ሕዝቡን ወደ በለጸገ ደረጃ ማሸጋገር ላይ ትኩረት ያደረገ እቅድ ነው እየታቀደ ያለው። በመሰረታዊነት የክልሉ ሕዝብ ችግር እና የአመራር ምን ይመስላል የሚለውን ገምግሞ የደረሰበት ጉዳይ አንዱ እቅዶች እዚያም እዚህም ተበታትነው የተቀመጡ እቅዶች ቢኖሩም በተደራጀ መንገድ ታቅዶ እየተመራ ባለመሆኑና መታቀድም ብቻ ሳይሆን ተገቢውን የድጋፍ የክትል አግባብ ተከትሎ የሚሰራ ያልነበረ በመሆኑ ይህንን መፍታት ስንፈታ ደግሞ የዛሬን ብቻ ሳይሆን ነገን ማለም፣ ትውልዱን ማነጽ እና ትውልዱን ማሻገር ታሳቢ ያደረገ እቅድ ነው ያቅድ ነው። ከአሁኑ ትውልድም አልፎ ለቀጣይ ትውልድም የሚተገብረውም ተጠቃሚነቱን በዛ ልክ የሚታይ ነው፣ እና ከዛ አንጻር ይህ እቅድ ተፈጽሞ መጨረሻ ላይ ምን አይነት ክልል መፍጠር ምን አይነት የህዝብ አኗኗር ስልት መፍጠር ነው የሚለውን እስኪ እናስቀምጠው። መልካም እቅዱ ሲፈጸም መግቢያ ላይ እንዳልኩት አንዱ የሰለጠነ ስልጡን፣ በኢኮኖሚ የበለጸገ ህዝብ፣ ባህሉን የሚጠብቅ በትምህርት ደረጃ ከመለስተኛ እውቀቶች እና ክህሎቶች ያለፈ የላቀ ቴክኖሎጂዎችን የሚጠቀም በተለይ ከተሜነትና ገጠነት በኢኮኖሚ ደረጃ እና በአኗኗር ደረጃ ስንፈትሸው ብዙ ልዩነት የማይታይበት ደረጃ ላይ ማድረስ የሚችል እቅድ ነው የታቀደው። ይሄ እቅድ ስላታቀደ ብቻ ወረቀት ላይ ስላስቀምጥ ነው ብቻ ይሳካል ማለት ግን ማለት አይደለም። የአመራር ቅብብሎሹ አሁን ባለው እሳቤ ልክ እንዲሆን ይፈለጋል። እቅዱ የትውልድ እቅር ነው። የትውልድ እቅር ስለሆነ የሚፈጸመው በትውልዶች ቅብብል ነው። 25 አመት ረጅም ነው። አሁን ያለው አመራር እና የአመራር ትውልድ ባየበት እይታ እና ቀጣይ የሚኖሩትን ሳቢዎች ማስቀጠል ያስፈልጋል ተብሎ ነው የሚታሰበው። እቅዱ የተሳካ እንዲሆን የአምስት አመት ስትራቴጂክ እቅድም ከዚሁ የተቀደው የአንድ አመት እቅዱም እንግዲህ በዚህ በሚመጣው በጀት አመት በ2018 ይጀምራል እና ከዚህ አንጻር ውጤታማ ለመሆን ከማን ምን ይጠበቃል የሚለው ላይ እናንሳ። እስኪ እንግዲህ በተለያየ መንገድ የልማት እቅዶች ይታቀዳሉ። የሚያደናቅፋቸው ነገር ብዙ ነው። አሁን ያለው የሰላምና የጸጥታ ችግር አንዱ እንደ ስጋት ቢሆንም በዚህ የተሳተፉ ያሉ ሰዎች ዋና መውጫው መንገድ ይሄ አሁን ያቀነው የአሻጋሪ የዘላቂና ትውልድን ማነጽ በመሆኑ እያንዳንዱ ተሳትፏችን፣ በየቀኑ የምናደርገው ተሳትፎ ትውልዱን ለማነጽ ነው። በየቀኑ አንድ ጥይት በየቦታው ምን ተኩስ ከሆነ የኢኮኖሚ ልማትና ድገትን ወደ ኋላ መመለስ ብቻ ሳይሆን ትውልዳችን ርእት እንዳይሆን የታነጸ እንዳይሆን በተለይ ያነሳናቸውን አሁን አሉብንንምናቸውን እየተሸረሸሩ የመጡ የወግ የባህልና የልምድ ችግሮች እንዲሰፉ ከማድረግ እና በክላችን የሚኖረውን ወንድማማችነት፣ ሕዝባዊ አንድነት ከፍ የሚያደርግ ነገር ላይ ጊዜያችንን ከመዋል ብጥብጥ ላይ እና ንትርክ ላይ ግጭትን መፍታትና ማስታደር ላይ የምንቆይ ከሆነ ወደኋላ መቅረት ያስከትላል ። ተጨማሪ የተስተካካይነት ጊዜዎችን የሚፈጅብን በመሆኑ በዚህ በግጭት ውስጥ እየተሳተፉ ያሉ ዜጎች፣ ታጣቂዎች ለክልላቸው ህዝብ ልማት ከወዲሁ አስተዋጽኦ ለማድረግ እውነተኛ ተሳትፎ እንዲኖራቸው አሁን ካሉበት ሁኔታ በመውጣት የራሳቸውን አዎንታዊ አስተዋጽኦና ታሪካዊ ተሳትፎ እንዲያደርጉ በዚህም አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ዶክተር አብዱ ሑሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ስቱዲዮ ተገኝተው ለሰጡን ማብራሪያ በተመልካቾች ስም ከልባ አመሰግናለሁ። እኔም አመሰግናለሁ።